አስተዋልኩ ችግር የለውም። እኔ ዩሪ አጥፍቷል እያልኩኝ አለም ወይም ራስ አጥፍተዋል፣ ሌቃ አጥፍተዋል። የዛሬ አይደለም የአንድ ቀን ጉዳይ አይደለም። ይህ የአካባቢም ከመጥላት ምናምን የመጣ አይደለም። ፕሊስ አንድርስታንድ እናድርገው። እንደው አማራ ዛሬ ታዲያ ለዛ ነበር እንደ ሀይለ ኢየሱስ አዳሙ። በነገራችን ላይ ለአንተ አንድ ጥያቄ አለኝ ሀይለ ኢየሱስ አዳሙ ቆመናው ይታወቃል፣ ምን አይነት ሰው እንደሆነ ማለት ነው። በአማራ ውስጥ ክፍተትም ለመፍጠር ወይ የአማራ ፋኖ በጎጃምን ለማስመታት የሚሆን በምንም መልኩ ኢየሱስ ጋር ይሰራሉ እያልን እኮ አደለም። አሁን በዛ ኢንቴንሽን አለለምን አጀንዳውን አነሳችሁት? የአማራ ፋኖ በጎጃም ጋር እንደሚሰራ ሰውየው እየተናገረ ነው። እነሱንም ይጎዳል ብላችሁ ለምን አጀንዳውን እሳ አነሳችሁት? ምክንያቱም ሌላ ሰው የሆነ ሰው አንስቶ በዚህ ጉዳይ ላይ ሊያወራ ይችላል። እናንተ ለምንድን ነበረ ይሄንን ጉዳይ አንስታችሁ አልነበርሽም? ጠዋት ቤት ይመሰለኝ ነበርኩኝ ነበርኩ እያዳመጥኩ ነበርኩ። በግማሽም ቢሆን እያዳመጥኩ ነበረ። እነንተና ቤት ነበር ነበርሽ አይደል? ከላይ እንደውም ነበርኩ ገልቼ ነበር። ሆል አዲስ ታይምስ ጋር መጠን። እኔ እንግዲህ እዚህ ነገር ውስጥ እኔ እንዴት መሀል እንደተገኘው እራሱ አላውቅም። እግዚአብሔር በሚያውቀው በጣም ስሸሽ ነው ነበር። አዲስ ታይምስ ጋር ገብተን ያው መጣና ሲቀዛፍት እኔ የተጣላን እና እንደውም መክፈት አልፈለኩም። ቤት ክፈት፣ ቤት ክፈት አሉ። ቤት ከፈት እኔ የከፈትኩኝ። ይሄ ያለው ውሸት ነው። እኔ እንደዚህ አይነት ሰው አይደለሁም፣ እሱ የሚለው ሰውም አይደለሁም። ልል ነው ቤት የከፈትኩኝ ስንደበደብ የነበረው ስማችን ሲነሳ በሌለንበት። ነገርኩሽ እኮ ቤት፣ አሁን መጠቃቃት ጀምረዋል ብያቸዋለሁ። የቆየ ቁርሾ አለ። እድል ሲገኝ አጋጣሚ ሲገኝ ጠምዝዞ መመታታት አለ። ዛሬ የተፈጠረው እሱ ነው። እና እኛ ዝም ብለን ነገሩ ሳናጋግለው በእነዚህ ወንድሞቻችን መሀል ያለውን ልዩነት ብንፈታው ችግሩ ይፈታል። ሌላው ግን ዩሪን እንደው የአፋጎ ጠላት አድርጎ ለማምጣት መሞከር፣ ገጽ ግንባታ እንዳታደረግለት እኔ ቤት ገጽ ግንባታ እንዳታደረግለት፣ ከእኔ በላይ ስለማታውቀው ሲጀመር አንተ አታውቀውም። ዩሪ በምንም ሂሳብ ማለት ነው። ውይ እንደው ቤትን በቃ እረፍ። ለምን መሰለ አታውቀውም? ለአንድ ሰከንድ ልጁን አታውቀውም፣ አውቀውም አታውቅም እኔ አሁን ብዙ ነገር መናገር አልፈልግም። አንደኛ ትልቅ ዩሪ በዚህ ሰዓት ላይ እኮ የቲም ገዱ አማካሪ ሆኖ ቁጭ ያለ ሰው ነው። ቲም ገዱ አማካሪ እንዴ! ቴምርን እና ምናምን ይዞ ቁጭ አድርጎ ሲያሰድበን እየዋለ ደግሞ ዩሪ ምናምን ብለህ አዎ ዩሪን እኮ ከማንም በላይ እኔ ገጽ ግንባት አርጌልታለሁ። ተነካ ብዬ ገዛ ወንድሞች የተጣልቻለው ከብዙ ሰዎች ጋር በሱ ከአንተ አማራ ዛሬ ከአንተ ጋር በዩሪ የተነሳ ተጣልቻለሁ። ከአንተና ከሊቀ ጋር አትክድም ይሄንን ከአንተና ከሊቀ ጋር እኔ በዩሪ የተነሳ ሁሉ ተጨቃጨቄ ተጣልቻለሁ። በዚህ ልክ ፕሮቴክት ሳደርገው የነበረ ለረጅም ዓመት የነበረ ሰው ነው። ከቅርብ ጊዜ ወዲህ ዘመርኩም በቀለ ወጦ ሲመታን እኔ በሶሻል ሚዲያ ማላወራቸው ብዙ ነገሮች አሉ። በቃ በዝምታ ላልፋቸው መፈልጋቸው ነገሮች ብዙ ነገር ስላየው ብዙ ነገር ስለተረዳው። የዛሬው ደግሞ ሃይለየሱስ አዳሙ የእናንተን የአንተንና የዩሪን ስም አንስቶ ሲሰድባችሁ ፎቶችሁን አውጥቶ ስላወራ ቤት ከፍታችሁ የአማራ ፋኖ በጎጃም ለእነሱም ጥሩ አይደለም ማለት። ሀይለ ኢየሱስ አዳሙ ማን ነው ይዝ ሀይለ ኢየሱስ አዳሙ እሱ ስላወራ እናንተ ቤት ከፍታችሁ አምስት መቶ ስድስት መቶ ሰው ይዛችሁ የአስራስ ማረዳምቴ ወይም የአማራ ፋኖ በጎጃም ለእነሱም ጥሩ አይደለም መግለጫ ያውጡ እስከ መባል የደረሰው ማለት ነው። በምንድን ማለት ምንድን ማን ስለሆነ ነው? ሀይለ ኢየሱስ አዳሙ አታፍሩም እንዴ? እና በዚህ ልኬት የሄደው ደግሞ እኛ ሁሉ ስንሰደብ የነበረው ዛሬ ስንምአሁን ቤቲ አማራ፣ ዛሬ እና አሁን አስረስ ማረድ አምጤ ለመምታት ነው እንዲህ አይነት ሴራ የሰራ ብለች ታምኛለሽ? እኔ አውቀት አደረገው አታርገው ግን፣ አስረስን በፊት ለፊት አስመተታችሁታል። የአማራ ፋኖ በጎጃምን አስመተታችኋል። አንተም ሁለት የምትሰሪ የምታውቂው ልጅ ነች ቤቲ። እኔ አላቅም። እኔም እመክርሽ ሰው አይደለሁም። እኔ የምሰራውን የማቀው ሰው ነኝ። ግን አንድ ነገር ነገር ዛሬ የሄዳችሁበት መንገድ ግን አውቀህም ይሁን ሳታውቅም ሆነ ዛሬ የሄዳችሁበት መንገድ የአማራ ፋኖ ነው በጎጃም እና ጠበቃ አስረስ ማረዳምቴን በቀጥታ አስመጥታችኋል። ከዚህ ሰውዬ ጋ ግንኙነት እንዳለው አድርጋችሁ የሄዳችሁበት መንገድ በጣም ትክክል አይደለም። ተባባሪዎችን እነ ጠበቃ አስረስን መምታት የሚፈልጉ ሰዎችን ጨምር ቤታችሁ አስገብታችሁ አስመትታችኋታል አስመትታችሁታል፣ እኛንም አስመትታችሁናል። በቃ እውነቱ ይሄ ነው። ማን ነው ተባባሪው? ለማወቅ ያህል ምንድን ነው ተምር ሁሉ ገብቶ አይደለም እንዴ ሲለፈልፎ የነበሩት። መቼ አወራች ተምር? ዛሬ ቤት አላወራችም እኮ ተምር። ወዲያው ነው አንሷ እና አንቺ እንደገባችሁ ነው ቤቱ የተዘጋ። አላወራችም ተምር አንዴ። ወይ ጉድ! ኤኒዌይ እሺ፣ ለማንኛውም እኛ እኔ እኔ ባይ ዘ ወይ በዚህ ጥያቄ ዙሪያ ቤተልሄምን ብቻ አይደለችም የምትጠይቀ አይንክ በጣም ብዙ ሰዎች ፊድ ያደረጉትን አንተ ከመምጣት በፊት እዚህ መጥተው ብዙዎች ሲጠይቁ ነበረ። በምን እናናግረዋለንም ሲሉ ነበረ። እኔ ቤት እኔ ችግር የለውም እኮ ካጠፋሁም እኮ ና ተብዬ ተኮርኩም ምናም ምተው ሰው ነኝ ምንም። እኔ ግን አሁን አንቺም ነገሩን አንድ ርዕስ አማራ ዛሬ ጉ አይደለም። ይኸውልህ እኔ ራሱ ባለፈው አንተ ቤት ልገባ ስንት ቤቱን አጠቃላይ ብልሽት ሲታርጋችሁት አጀንዳው ሁሉን ብሔርተኛ በአራቱም ማዕዘን ያለውን አንድ ሁኖ እንዳይሰራ በሚያደርግ ሁኔታ ነበር ስትበት ሁኔት የነበረ እኔ እኔ አላወቅኩህም ይ አንድ ሁለት ሶስት ቀን አይቼሃለሁ። ምን አለ መሰለህ ቤቱን ስትመራበት የነበረው የአንተ ቤት አንድ ቀን ማታ እስከ ሶስት ሰዓት ላይ በእኛ ሰዓት አቆጣጠር ኢትስ ላይክ ኦልሞስት እየነጋ ነበር ሶስት ሰዓት ተኩል አራት ሰዓት አካባቢ እስከዛ ድረስ ነበረ። በዛ ሰዓት ላይ እነ ራስህ የተጣሉ ጊዜ ማለት ነው፣ እነ ዩሪ ምናምን አብዛኛው ከእነንተና ጋር የተጣሉ ጊዜ። ያኔ ቤቱን አሁን አንተ በዛ ግባ መብራት ነበረ ዝጋው እያለ ሞሸ ምንም ብዙ ሰው ጠይቋል። እምቢ ብለህ ነው ውይይቱን ያስቀጠልከው። ዛት ምንድን ነው? ከዛ ውይይታችሁ ለማድረግ ያሰብከው የነበረ ከዛ ቀጥሎ ነው። ዩሪ የጎጃምን ጎጠኛ ነው፣ ሀይለ ኢየሱስ አዳሙ ጋር ለምን አሰሩም፣ አያሌው መንበር ለምን አጠሩም በሚል የተነሳውን ጥያቄ በዛ ደረጃ አራክሱ፣ ሌላ ስድብ ሲሳደብ የነበረ ከዛ ፊድባክ ለመመለስ እንተን ስሙ ተጠርቶ ስለነበረ አንተ ሜንሽን አድርገው ስለነበረ፣ ለማንኛውም ይሄው ችግር የለውም። አማራ ዛሬ ችግር ካለበት አማራ ዛሬ ይሄ ችግር አለ ብትለኝ ተቀብዬ ራሴን ያየዋለሁ። አሁንም ቤቱን ስጋ ስንል ፕሮዳክቲቭ አልነበረም። ይሄው ይሄው የራሴ እንትን አለኝ አይደለ? የራሴ ጀጅመንት አለኝ። በእነዚህ ምክንያቶች ቤቱን አልዘጋም። አንዳንድ ጊዜ እኔ የነበርኩበትንም ፖዚሽን መረዳት ያስፈልጋል። ቤቲና ቴምር እያወሩ በተራ ከዛ ደግሞ ዩሪና አውርቶ ያኛውን መከልከል ያኛው አውርቶ አልቻል ቁጭሎ ብሎ የማደር ፍላጎት የለኝም። ብዘጋው ደስ ባለኝ። ከሰዓታት እኮ ፍሬም ማድረግ አለብህ ውይይቱን። ታዲያ ችግር ከሆንኩ አጀንዳ እኔ ላይ መደም ሄድ ትችላለህ። እኔ ቤቴ አንደርስታንድ እንዲያደረገች ስላልመሰለኝ የገባሁት። ያለው ጸብ በአንተ ቤት በተነሳ አጀንዳ እኮ ነው። አንዴ ይቅርታ፣ እኔ እወርድልሃለሁ። ባዚ ጨርሻለሁ። ለቤቴ አሁንም ያለው ጸብ ቅርጹ በእነዚህ በአራት ሰዎች መሀል በተፈጠረ ግጭት ነው። ወደ ፖለቲሳይዝ ወደሆነ ፀብ ያደገው ብዬ አምናለሁ። አማራ ዛሬ እንደዛ አይደለም ሰላም ብዬ እንደዚህ ብለህ እንትን አትበል፣ ተው እረፍ። እኔ እኮ እገሌ ጥፋተኛ ነው እገሌ ትክክል ነው እያልኩ እኮ አይደለም። ጄፍ ቆይ ቆይ፣ አማራ በኛ መካከል፣ በአንተና በኛ እንደዚህ አይነት ንግግሮች ደስ አይልም። ያው እንደ ወንድም ስለምናየህ እንደዚህ አይነት ጸቦች ነበሩ መጎሻሸሞች እንዳልከው ነገር ግን እኔ በመሃል ገብቼ ዩሪ እኮ ለእኔ ወዳጄ ነበር አይደል እንደዚህ አይነት ነገሮች እንዳይካረሩ በስሜታዊነት የሚነገሩ ነገሮች እየተተዉ ምን እያሉ ብዙ ትኩረት ሳይሰጣቸው እንዲሄዱ ጥረስ አድርግ ነበር ማለት የዩሪ ጉዳዩ አንዳንድ የሚናገራቸው ነገሮች ሲሪየስ እንኳን ቢሆኑ ጀስ በደም ፍላት በንዴት በስሜታዊነት ሲነገሩ የነበሩ ናቸው ብዬ ስለማምን ስለነበረ ማለት ነው ከጀርባ ሴራላቸው ይ ስለማሳስ ስለማላስ ያ በዛ ሄደ። ነገር ግን በስነ ስርዓት ይሄ ከዚህ ነገር ውስጥ ራስ ግን አግል አውጣ አሁን እየተፈጠረ ስላለው ካለው ነገር አንጻር ማለት ነው ምናምን ብለን ነግረነዋል፣ ተነግሯል ምናምን ማለት ነው። ነገር ግን እሱ ባለቤቱ ነው ነው የመጣው የዛ ጉዳይ ባለቤት ነው ነው የመጣው። ስለዚህ ኦብጀክቲቭ የሆነ ነገር አለ። በቃ አስተላለፉ ለይቶ እንደዛው ሆኖ ነው የመጣው። ለዛ ነው መልስ የተሰጠው። እኔም እኮ ገብቼበት አለሁ። እንደነገርኩ እኔ የገባሁበት ጸብ ስላለኝ ስለ ዩሪ ከዩሪ ጋር ከዛ ፊት አሁን አንተ በምትለው መንገድ ጸብ ስላለኝ አይደለም። እኔ ግን ከኔ እና እሱ ተከባብረን ምናምን እንትን ምን ልሰውሽ ነው። ብዙ ነገርም እኔ መሃል ላይ ገብቼ እንትን ለማለት ነው ብለን ይያል አይ ኖ አንተ እንደገባህ ነገሮችን አይቻለሁ ስትጽፍ ምናምን በይፋ ዩሪን አድሬስ አርገጻለሁ። አዎ እሱን ለምን እንደገባው ልንገርህ ለምን እንደገባው፣ ጄፍ ችግሩ አልነበረም ብለህ ታምናለህ? ረዘም ላለ ጊዜ ከዚህ ጋር አይገናኝም ነው፣ ፖለቲሳይዝ አልተደረገም ማለት አሁን ከአልን ነ ሊቁም ነ ራስም ተሳሳቱ አልን። እኔ አሁን ገሌ ገሌ እያልኩ እየፈረድኩ አይደለም፣ ግን እርስ በርስ ለሚያደርጉት የቃላት ልውውጥ በመሀል በሚያደርጉት ዲያሎግ ውስጥ የመጣ ስህተት አይደለም ወደዚህ ያደረገው ብለህ የቆየ ነገራቸው አለ። የቆየ ነገር ነበረ፣ ያ ዩሪ የሚናቆር ነበረ፣ እንደዚህ እንደዚህ አይነት ነገሮች ነበሩ። ነገር ግን የአሁኑ ግን፣ ለአሁኑ የተሰጠው መልስ ግን ዩሪ ምንም ሰላም ሳያደርግ ነገሮች የተለየ ትርጉም እየተሰጣቸው የተደረገ ያለ ነገር አይደለም። ዩሪን ለማጥቃት ወይ በአንተ ባልከው ሞቲቭ አደለም ነው እየሆነ ያለው ገባህ? እኔም የገባሁበት እኮ ለዛ ነው። በፊት እንደዚህ አይነት ነገሮች ጎልተው እንዳይወጡ ሳደርግ የነበረው የነበርኩ ሰው ቀጥታ የገባሁበት አሰላለፉን ለይቶ ቀጥታ ስለመጣ ነው። ገባርለ ስለዚህ ከዛ ቡድን ጋር የሚደረገው ፀብ ውስጥ አካል ሆኖ መጣ ማለት ነው። እኔ በዚህ አይነት ነገር ውስጥ እንዲገባ አልፈልግም። እባክህን ደክመሃል፣ ከዚህ ፊት ምናምን ብዙ ነገር እንትን ብላል። በዚህ ትግል ውስጥ መጨረሻ እንደዚህ እንዲሆን አልፈልግም እያልኩ እኔ ስናገር ነበረ። ነገር ግን በ ክችች ብሎ መጣ። ስለዚህ ሁላችንም ገባንበት። በቃ ከሱ ጋር የተፈጠረው ነገር ይሄ ነው። አሁን ያለው ይህ ያለው ጉዳይ ማለት ነው። ከዚህ ፊት የተፈጠረው ነበርና ነገር ደግሞ መነቋቆሮች ምናምን ነበሩ። አሁን ያለው ግን ነገሮች እየተጠመዘዙ ምን እያሉ ዩሪን ለመምታት የተደረገ ነገር ግን አይደለም። በቀጥታ እሱ ነው አሰላለፍ ለይቶ የመጣ ነው። አማራ አልተከታተልኩት ሚስ ያደረኩት ነገር ያለ ስለመሰለኝ ነው። ባለፈው ራስ በንዴት እንትና እናመጣዋለን ሲል ኖሮ እሱ እኮ እንዳልሆነ አንተ አታቅም። አሁን ይሄ አሁን ከኃይለ ኢየሱስ ጋር የተነገረው ነገር አንተ አደለምያምኮ እኛ እሱን ኃይለ ኢየሱስ እናመጣዋለን አስፈላጊ ከሆነ ምናምን ብሎኮ ራሱ የተናገረ እኮ። ከዛ በፊት ዩሪ ቤት ከፍቶ የኃይለ ኢየሱስ አዳሙ ግሩፖች ምናምን እያለ እኮ ስለሰደበን እኮ ነው እንዴ! ሰደበን እኮ ከዛ በኋላ እኔ ቤት ከፈትኩኝና እንደ እንደዚህማ ከተባለን አስፈላጊ ከሆነ ኃይለ ኢየሱስ አዳሙ ይያልኛ ተላጥን አዛዥ አይደለም ለማለት ነው። አማራ ዛሬ አይውላ እንደዚህ አድርጉ አታድርጉ ማለት አይችልም። ይሁሪ እኛ እዚህ ዲፔንድስ፣ እኛ ከፈለግን እናደርገዋለን። እሱ ስላለን ስላላለን አይደለም ነው። በቃ ይሄ ነው የራስ ንግግር መልዕክቱ። ማ ከዛውጪ ኃይለ ኢየሱስ አዳሙ በጎጃም ፖለቲካ ውስጥ አሁን እዚህ ባለው በዚህ በአክቲቪዝሙ በምናምን ውስጥ ምንም ተጽዕኖ እንደሌለው አንተ ታውቃለህ ምንም ተጽዕኖ ማለት አንድም የጎጃም ልጅ አንድ የጎጃም ልጅ እሱን የሚከተል እንደሌለ ከሱ ጋር ምንም እንትን እንደሌለው ምናምን ታውቃለህ። ነገር ግን በሱ ልክ የሚመራ አይነት ነገር አያሌ መንበር በዛ ሳይድ እንዳለው ተጽዕኖ አይነት ነገር ሀይለየሱስ በጎጃም ልጆች ላይ ተጽዕኖ አሳድሮ ምናምን እንደዚህ ጭራሽ እሱን የሚልኩት እሱን ግን የተጠቀመበት ራስና ሊቁንና በላይ ዘመንን ለመምታት አይደለም። ወይ ለምሳሌ አን ቆይ፣ ስፔሲፊክሊ እንተና ራስ ቢትወደው የተናገረውን ነገር ልንገርህ። ዩሪን ስፔሲፊክሊ አድርገው ሜንሽን ያደረገበት ነገር ኢጎ ያላቸው ግለሰቦች ብሎ ነው። ፐርሰናላይዝ ነው ያደረገው ነገሩ። ስለዚህ እንተና ደግሞ ሪፕሌይስ ያደርግ ሁለት ደቂቃ ጠይቆ ከአንተ ዩሪ ምንድን ነው ያለው? አጠቃላይ የጎጃም ብሄርተኛ ጎጠኛ ይበዛዋል፣ የጎጃም አካባቢ ጎጠኛ ይበዛዋል ያለ ጄኔራላይዝ አደረገው። ዋይንደክሱ አላለም። የጎጃም አካባቢ ጎጠኛ ይበዛዋል አላለም። ቃል ተጠቅሟል። የጎጃም ጓጠኛ ሚል ቃል ተጠቅሟል። እ ለሆኑ አንተ ቤት ያለውን ልንገርህ ዛሬ ከዚህ ቤት አይወጣም። ክፈቱለት፣ እየከፈታቸው አሰሙት አማራ ዛ አየ ነው እኛ እኮ ጀነራላይዝ ማድረግ ችግር አለው። ለምን ግለሰቦች ጋር ከበላይ ጋር የሚሆን ከራስ ቤት ወደድ ጋር ሁዌቨር ኢዝ ስፔሲፊክሊ የተነሱ ሀሳቦችን አንስቶ ክሪቲሳይዝ ለምን አያደርግም? ለምን ጀነራላይዜሽን ማድረግ ፈለገ? ይሄ ደግሞ ሊድቱ አናዘር አርጊመንት እንዲፈጠር ምክንያት ሆኗል። ነው አንተ ሜንሽን ያደረግከው ግለሰብ መጡ ከሌላ አንትኖች ጋር አደረገ እንተን አሁን ለምሳሌ ሃይለየሱስ ዘሆልደይ ሾኒፎር አወር ሲያወራ የነበረው ምንም መሰረት የሌለውን የጎጃምን ጎጃም እንደዚህ ነው መሰረትኩት፣ ይላል በአማራ ላይ ጀኖሳይድ አልተፈጸመም የሚላል ያ አማራ ብሔርተኛ ጋር ምንም አይነት ግንኙነት የለውም። ኃይለ ኢየሱስቱ ቢጋኑ፣ ይሄ ደግሞ ኢትስ ኦፊሻሊ ኖውን ነው በማንም ሰው የሚታወቅ ነው። ስለዚህ ማንም ጋር ኃይለ ኢየሱስ እንደማይሰራ እየታወቀ በዛ ደረጃ አጀንዳውን ይዞ መጡ። ዛሬ ኃይል እንተና አስረስ ማራል ኮት ነው ያሰደተኝ ምናምን ብሎ እንደዚህ አይነት ትራሽ የሆነ ነገር ይዞ መምጣት ምን ይባላል ይሄ? ኢትስ ሊድስ አስ

ታውቃቸዋለህ ምንም አይነት የዚህ የጎጥ የተደራጀ አደረጃጀት እንደሌለ ታውቃለህ። ከአንተ የተሰወረ ነገር አለ እዚህ ማህበራዊ ሚዲያ ላይ ያለው እንቅስቃሴ አይደለም። ከሀይለ እየሱስ ጋር በራሳቸው የጎጃም ልጆች ተገናኝቶ የሚያደርጉት ምንም ነገር እንደሌለ ታውቃለህ። ይሄ በሆነበት በደንብ አንተ ቤት ሰያውም አንተ ራሱ ይጠይቀው ነበር የተደራጀ የምሁራን የሚደገፍ ምናምን ጠንካራ የጎጃም ጎጠኝነት አለ እያለ ሲናገር ነበር አንተ ቤተ ሪከርዱ ማለት ይቻላል። ይህ አለ ወይ ነው ገባረላ ሀይለ ኢየሱስ ሚናው በዚህ በጎጃም በዚህ ባለው የአድቮኬሲ አክቲቪዝም ስራ ላይ ከጎጃም ልጆች ጋር አብሮ የሚሰራው ነገር ተቀብለውት ያው ማለት ነው አለ ወይ? ይሄ እኮ ግልጽ የሆነ ነገር እኮ። ስለዚህ ይሄ እንደሌለ ታውቃለህ፣ ተራ ስም ማጥፋት እንደሆነም ትረዳለህ ማለት ነው። ከዛ ውጭ ይሄ የግለሰቦች ምናምን ጉዳይ ለምን እኔ የገባሁበት እነ በላይ ዘመነ ምናምን የሚፈቱት ይመስላል ዩሪ ሲያቆም ነው የሚያቆሙ ይሄ ጉዳይ ላይ አትግባ፣ ጣልቃ በገለልተኝነት ተመልከተው ይሄን ነገር እኛ መረጃ አለን እዚህ ነገር ውስጥ ስንገባ የተሰራ ሴራ አለ ብለን እናምናለን። ያን ነው አድሬስ እያደረግን ያለ ነው። ጥያቄዎች አሉ። በቃ በዚህ ነገር ውስጥ ሳይድ ይዞ ከእንትና ጋር አብሮ የሚያደርገውን ነገር ያቆም። በዝምታ ተመልከት። ከዚህ ፊት በዝምታ እመለከታለሁ ብሎ ነበር ኦኬ፣ ምናምን ብሎ ማንም እሱን አጀንዳ አላደረገም እኮ መጀመሪያ ላይ አንድ ስም የጠራ የለም ይህን ነገር ሲጀመር። በኋላ ግን አለውበት ብሎ መጣ። ተው ተባለ፣ አልሰማለ። በቃ የዛ ካልሆኑ ቀጠለ ማለት ነው። ገባ ይሄ ነው እየሆነ ያለው፣ እንጂ የግለሰቦች ጸባ አይደለም። በላይ ዘመነ ጋር አስታርቀህ የምትፈተው ነገር አይደለም። እሱ እስካላቆመ ድረስ ነው እና እንደዚህ አይነት ትርጉሙ መስጠቱ ለችግሩ መፍትሄ ይሆናል ብዬ አላስብም። አማራ ዘር የተሳሳተ ግምገማ ይሆናል ያለኝ እኔ አሁን አንተ ስላልተረዳኸው ነው። አሁን አንተ ላይ ምንም አይነት እንትን አሁን እየጠየቅንህም ያለው የዚህም ከዚህ ጉዳይም የተለየ አይደለም። አሁን ከእኛም ማውቋ ምናም ልትለየ ማችል ማስ የግምገማ ችግር ነው ሊሆን የሚችለው ገባ አለ እንጂ አንተም ጥያቄ የእኛም ጥያቄ፣ አንተም ጥያቄ የማይሆንበት ምንም ጥያቄ እንትን የለም። የመርህ የምናምን ጉዳይ ነው የእኛ እንትን እያልን ያለ ነው። ከጀርባ ሲሰሩ የነበሩ ሴራዎች አሉ በዚህ በድልድሉ ሂደት ላይ ተጽዕኖ ያሳደሩ እሱ ነገር እሱ ነገር መሰረት አድርገን ነው እንትን እያልን ያለ ነው እያወራን ያለ ነው። ለዛ ደግሞ ተጨባጭ ማስረጃዎች አሉ። ለምናነሳው ጥያቄዎች ማለት ነው። እዛና እዛ ላይ ብቻ ነው። ስለዚህ የዚህ ሴራ ውስጥ ያሉ አካላት እጃቸውን ከዚህ የፋኑ አደረጃጀት ከማንኛውም ነፃ ያድርጉና ትግላችን እንደበፊቱ በንጹህ አማራነት ስሜት ይቀጥል፣ ነው የኛ ጥያቄ። ይሄ ነው እየተደረገ ያለው ነገር። ግን ሴራ የሚጎነጎን ምናምን ከሆነ ግን ጉዳዩ ወደ ሌላ ነገር ያመራል ነው እያልን ያለ ይህን እሱ ጥያቄ ኦብጀክቲቭ የሆነ በማስረጃ በጣም የተደገፈ ነገር እንትን ሲል ተጠምዝዞ ገባር፣ ላይ ይሄ ጥያቄ እንትን ለመባል ለማለት አቅጣጫ ለመለወጥ ሲባል የሆኑ የሆኑ ኢክቪቫሌንስ እየተፈለጉ መጡ ማለት ነው። ገባ በሆነ አካባቢ አደረጃጀት አካባቢ መሰረት ያደረገ አደረጃጀት አለ ብለን እንትን ስንል ከዛ የፎልስ ኢኩቫለንስ በሃይለየሱስ የሚመራ የጎጫን ጎጠኝነት ጎጠኛ ቡድን አለ ተብሎ መጣልን። ማለት ቲም ገዱ ብለን የገዱን ተጽዕኖ ያለበትን ይሄን አይነት እንትን ስንናገር ቲም ላቀ ተብሎ ፎልስ ኢኩቫለንስ ተፈጠረ። እንደዚህ እንደዚህ እያሉ ነው የፈጠሩት ነው። የዚህ ደግሞ ዋና ተዋናይ ሆኖ የመጣው ዩሪ ነው፣ ዩሪ ነው እያልን ያለ ነው። አማራ ዛሬና ከዚህ ፊት እሱ ቤት ስለ ባህላችን ስለ ቱፊታችን ምናምን ሲነገር የነበረው ማንተ ተቀምጠ የምታውቀው ነው በዛ ልክም እየተበሸቀጠ ነበር የህዝባችን ትውፊት እንግዲህ፣ ለአንድ ማህበረሰብ ኤሰንሱ ነው። ስለ ባህላችን ምናችን በዛ መልኩ እንትን እየተባለ ነበር፣ እና ይሄ ቀጥታ ጸብ ውስጥ አለበት ብሎ ስለመጣ ነው ለእሱ መልስ የተሰጠው። ከዚህ አንጻር እየው እና የሚያቆም ከሆነን ያናቆማለን እኛ። እሱ እሱ አይደለም ጉዳያችን። ገባአለ ቤትም ዛሬ በቃ ቆ ብዙ ሰዓትም ስለያዛችሁ በውስጥ ብናወራው ችግር እኳል ቤትሻ ካሜራሽ እግርሽ ይታያል ታውቂያለሽ አይደለ? ሪፖርት ተደርጎ እሱን እያስተካከልኩ ነው። እንዳጋጣሚ እግሬም በስመ አብ። እሺ፣ ምንድን ነው? የሀሜትም ምናምንም አይደለም። በቃ የነገሩን እኔ አማራ ዛሬ ከሰሞኑ የተፈጠረውን ነገር ማርገብ ከተፈለገ እንደ ትልቅ ቤት ከፍቶ ኦኬ፣ ውሸትን በመካድ ምናምን አይደለም። የተሰሩ ስህተቶች አሉ። የተሰሩ ስህተቶች ለአማራ አይጠቅምም። መሬት ላይ ያሉ ወንድሞችን ጉዳዩን አስተካክሉ፣ ሶሻል ሚዲያ ላይ ያላችሁን በመነጣጠል አማራ አያተርፍም፣ አፋችሁን ዝጉ ብሎ አዘግቶ ማስቀጠል ይቻል ነበረ። ሞቅ አድርጎ የጎጃም ጎጠኛ ተብሎ ማህበረሰብ እንደ ማህበረሰብ የጎጃም ጎጠኛ ይበልታል ተብሎ ሃይለየሱስ አዳሙ እየተነሳ የመሪዎቻችን ጥያቄ እንዲዳፈን ከሰሩ ሰዎች አንዱ ዩሪ ነው። በተቻለው መጠን በሙሉ ጥያቄዎቻችንን እንዳይመለስ በተቃራኒው ኃይለ ኢየሱስ አዳሙንና ሌላ አጀንዳ እየፈጠረ ሲፈልግ የሆነ ቦታ እየገባ የእኛን ጥያቄ በማዳፈን ከዛ በላልችን ሲል በመጨረሻ እንደ ማህበረሰብ ደግሞ የጎጃም ጎጠኛ ብሎ በአደባባይ እየሰደቡን ማለት ነው።